እናት ጠጅቱ ተቀበረች። እባካችሁ በኮንስትራክሽን ስራ ተሰማርታችሁ የሚሰሩ የቀን ሰራተኞች ራሳችሁን ጠብቁ። እግዚአብሔር አሟሟታችን ያሳምርልን፣ እንደ ወጣን አያስቅረን። አንዲት ምስኪን የልጆች እናት እንደወጣች ወጣች፣ ቀረች። እኔ የምሰራበት አካባቢ ወይም ጎረቤት ቄራ፣ አንዲት ምስኪን የሁለት ልጆች እናት ስታወራ ራሱ ድምጿ የማይሰማ ረጋ ብላ የምታወራ ምስኪን እናት፣ ከሰፈር ሰው ጋር በሰላም የምትኖር በሰዎች ደስታ የምትደሰት በሰዎች ሐዘን የምታዘን የሰፈር ሰው የምወዳት ከርታታ እናት የቀን ስራ ሰርታ ልጆቿን የምታሳድግ ዝምተኛዋ እናት እንደወጣች ቀረች። አይ ሰው ከንቱ። እኛ አለን እንላለን መች እንደምን ሞት ራሷን እናውቀም ሞት በጀርባችን አዝለን እየዞርን እንዲህ የምንኖር ሰው አለን እንላለን አይ ክፉ ሞት እቺን ምስኪን ከርታታ ናት ሞት ወሰዳት ስታሳዝን አንድ ቀን እንኳን ሳታርፍ ቀን ከሌሊት ልጆቿን ለማሳደግ የምትለፋ ናት እሷ ሳትበላ ልጆቿን የምታበላ ስለ እውነት የእንደዚህ አይነት ሰው ሞት መስማት በጣም ያማል በቀን 28/9/2017 ዓ.ም ተመረተ የቀን ስራ ከምትሰራበት ቦታ ከዋሪ አደባባይ ወደ 15 ሜዳ በምወስደው መንገድ ላይ በስራ ላይ የነበረ ሎደር መኪና በአሰቃቂ ሁኔታ ገጭቷት ህይወቷ ወዲያውኑ አልፏል። ተቀብራለች። በቃ አለው የምንለው ለዚህ ህይወት ነው። በእግዚአብሔር እግዚአብሔር ነፍሷን በገነት ያኖርላት፣ እግዚአብሔር ለልጆቿ ለቤተሰቦቿ መጽናናቱን ይስጥልን በማለት ስለ ቤተሰቦቿ የተናገረ መረጃ ምንጫችን ባዘን ነው የገለጸው።